አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ጥቅምት 26 በዚህ ቀን ጌታችን ከመረጣቸውና በሽተኞችን ሁሉ ይፈውሱ ዘንድ አጋንንትንም ያወጡ ዘንድ ስልጣንን ከሰጣቸው ከሰባ ሁለቱ አርደት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ይህም ቅዱስ ጢሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞችን ፈወሳቸው፣ አጋንንትም ተገዙለት። ክብር ይግባውና ጌታችን ኢየሱስ ክርስቶስ በስጋ በምድር ሳለ አገለገለው። ወደ ሰማይም ካረገ በኋላ ሐዋርያትን አገለገላቸው። በሐምሳኛው ቀንም ጳራቂጦስ በወረደ ጊዜ የአጽናኝ መንፈስ ቅዱስን ጸጋ ከእርሳቸው ጋር ተቀበለ። ከዚህም በኋላ ሰባት ሆነው ከተቆጠሩት ዲያቆናት ጋር ሐዋርያት ሾሙት። እነርሱ መንፈስ ቅዱስን እውቀትንም የተመሉ እንደሆኑ የሐዋርያት ሥራ መጽሐፍ ምስክር ሆኗል። በዲቁና አገልግሎትም ጥቂት ካገለገለ በኋላ ብልቃ ከሚባል ሀገር በስተምዕራብ በሆነ ስብራ በሚባል ሀገር ላይ ኤጲስቆጶስነት ሾሙት በውስጧም ክብር ይግባና የጌታችን ኢየሱስ ክርስቶስን ሃይማኖት አስተማረ ከዮናናያን ከአይሁድም ብዙዎችን አጠመቃቸው ከዚህም ሀገር ገዥም ይህን በሰ የዚህም ሀገር ገዥም ይህን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይን አሰቃይቶ በእሳት አቃጠለው በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም በዚችም ቀን የጌታችን ወንድም ያዕቆብ፣ የፊልጶስ እና የሰማዕት አግናጥዮስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 27 በዚህ ቀን